አደይ ድራማ ክፍል ሰላሳ አራት ፍቅር እንግዲህ እንደ ታገተች ናት ማለት ነው። እነ ደመቀ አግተዋታል ማለት ነው። ነገር ግን ብሩን ወንድሟ ቢያስገባላቸውም እሷን ግን እናሰቃይሻለን፣ አደይ ላይ ያደረግሻትን ነገር እያንዳንዷን ነገር እናስከፍልሻለን እያሏት ነው። እሷ ግን አሁንም ቢሆን ታግታም ቢሆን በአጋቾች እጅ ተይዛም ቢሆን እያሞጠሞጠች ነው ማለት ነው። እዚህ ስወጣ ማደርገውን አታቁም፣ እሰራላችኋለሁ እያለቻቸው ነው። ይዛቸዋ ደግሞ የበለጠ እገታው እንዲጠነክርባት እያደረጉ ነው ማለት ነው። ለባርኮት ደውለው እንግዲህ የአደይን ብር ተቀብለዋታል ማለት ነው። ቢቀበሉም ግን እሷ ይለቁኛል ብላ ብታስብም ሊለቋት አልቻሉም። ቤት ውስጥ ያሉት ግን እነ ባርኮትም ሆነ እነዴ ማን እንዳገታት አያቁም። አዴይ ግን በጥርጣሬ ፍቅርን ፍለጋ እየሄደች ነበር። ምናልባት መንገድ ላይ ልጁ ባያገኛት ኖሮ ቀጥ ብላ ሄዳ አደይ ፍቅርን እዛ ቤት እንድትወጣት አደርጋት ነበር። ምክንያቱም የዋ ስለሆነች በራሷ ላይ መዓት ልታፈላ ነው አሁን እንግዲህ ፍቅር ከታገተችበት ምናልባት ከለቀቋትና ከወጣች አደይ ናት ያሳገተችኝ ብላ እቤት ውስጥ ሌላ ችግርና ሌላ ጦርነት ልታፈላ ነው ማለት ነው። በጣም ይከብዳል። በሌላ በኩል ደግሞ ለምለም ወደ ቤት ተመልሳለች። ለምለም ወደ ቤት በመመለሷ ሊዲያ ደማ እየፈላና እየተነከተከ ነው። ባየቻት ቁጥር በጣም እየተናደደች ነው። ለምን መጣሽ? እንዴት መጣሽ? እያለቻት ነው እንግዲህ ለምለም ደግሞ ሊዲያን በቢላዋ ልትዘለዝላት ነበረ። አፏን እያሞጠሞጠች አስቸገረች። ስለዚህ አፍሽን ዝጊ ከዴብ ራስ ወረድ በያለቻት እንግዲህ ለምለም እንዳደይ የምትሽለጠለጥና ዝም ብላ ራሷን የምትጎዳ መስላታለች። አንድ ነገር ብታደርጋት አናቷ ላይ ነው የምትወጣባት። ለምለም እንዳደይ አይደለችም፣ ግን በአዴይ ለምዳ ሊዲያም ልክ እንዳደይ መስላት ሄዳ ለምለም ላይ አፏን ልትከፍት ነበር፣ ግን ባንዴ አፋን አስይዛታለች እንግዲህ ለኢላም ማስጠንቀቂያ ሰጥተዋለች ለምለም ምንድነው ከሷ ጋ ያለ ነገር ለምንድነው ድነው ምትላላጡት ምን ካልሆነች ስትስም ለምን ዝም ትላታለህ ለምን ታስቀርባታለህ እያለችው ነበር እሱ ደግሞ ሼም ይዟት ስትመጣ ዝም ብሎ ያስገባታል ነገር ግን እሱም ቢሆን አይን እየሰጣት አይደለም ለምለም ግን የሆነ ቦታ የሰጣት መስሏት በጣም ተናዳበታለች አሬ ወደዛ ቤት በመመለሳቸው ዴብና ዴብና ባርኮት በጣም ተደስተዋል ከዚህ በኋላ እዚህ ቀጤ፣ እዚህ ሁኚ እያሏት ነበር። አልወሰንኩም፣ ከወሰንኩ በኋላ ግን ወደዚህ ቤት ልመለስ እችላለው እያለች ነበር። ነገር ግን ፍቅር ከዚህ እገታ ስትወጣ ሌላ ተአምር ሊፈጠር ይችላል። ምክንያቱም ካሁን በፊት ያልወሰደችውን ወርቅ ወሰደች ብላ ብዙ ነገር ስላደረገች፣ ያው እራሱ ያመጣችው ጣጣ ፍቅርን ጦስ ውስጥ ያስገባትም። እንግዲህ ይሄ አገታት ልጅ ምን ሊያደርጋት እንደሆነ አይታወቅም። እንግዲህ አፍኖ ይዟት ሄዷል ማለት ነው። ቦታ ቀይሯል። ምክንያቱም እነዴ ብላ ፍቃደ አደይ ቤቱን አቋሎ ስላለች ቀጥ ብላ ይዛቸው ስለምትሄድ ስለፈሩና ና ስለሰጉ ቦታ እንዲቀይሩ አድርጓታል። ስለዚህ ብር ካልተጨመረለት ምናልባት ላይ ለቃት ይችላል ማለት ነው ፍቅርን። ስለዚህ አደይ ላይ ያደረገቻትን እያንዳንዷን ነገር ዋጋዋን እየሰጧት ነው ማለት ነው ይሄ ነገር ግን ለአደይ ጥሩ አይደለም። ደግሞ እሷን ቢቀበሉላትም ነገር ግን ለአደይ ጥሩ አይደለም። ምክንያቱም ከዛ ስትወጣ አደይን ያሳገተች ልትል ነው ማለት ነው። አደይ አንቺን ልትፈልግ መጣች ቢሏት እሷ ግን ነገሩን ጠምዝዛ አደይናት ያሳገተች ማለቱን ተያይዘዋለች። ፍቅር እንግዲህ ዘላለሟን በተንኮል የተሞላ ሆዷን ይዛ በዛሽ በአጭር ቁመቷ ሙሉ የተሞላችው ተንኮል ነው። ይሄ ተንኮሏ ደግሞ የበለጠ እንድትጎዳ አድርጓታል ማለት ነው። ሰላም። ወዲ ቻናል ቤተሰቦች እንዴናቸው? ደና ናቸው። በጣም ደና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክሽር ላይ ሸር ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሁሌም አዳዲስ ቪዲዮዎች ስለሚደርሷቸው የደወል ምልክቷን ብትጫኑ በጣም አሪፍ ነው ብዬ አስባለሁ። እንግዲህ ዛሬ በአደይ ድራማ የተፈጠሩትን በክፍል 34 እና በክፍል 35 የሚፈጠሩትን ግምታችን እናስቀምጣለን ማለት ነው። እንግዲህ በዛሬው ክፍል ብዙ ነገሮች ተፈጥረዋል ማለት ነው። ለምለም ወደ ኤላ ቤት ተመልሳለች። አደይ እዛ ቤት ትወጣለች ብለን ብንጠብቅም፣ ነገር ግን አደይ አልወጣችም። እዛው ቤት ከትማለች። ጭራሽ እነባርኮት ቤት ሄዳ እንግዲህ እዛው ሆናለች ማለት ነው። እዛው አድራለች ፍቅርን ስትጠብቅ ነበረ ነበረ። ለጊዜው ፍቅር እዛ ቤት አለማደሯ በጣም ቢያሳስባቸውም ለምን እንዴት የሚል ጥያቄ ቢጠይቋትም እሷ መቼና እንዴት እንደወጣች ስለማታቀበቂ መልስ ስላልሰጠቻቸው ስልክ መደወልና መፈለግ ነበር የጀመሩት። እንግዲህ ቤት ውስጥ ሲፈልጉ ፍቅር እንግዲህ ሊዲያ ነጎዳ አለው ብላ ይህን እኮ ሊዲያን በርባት ባትቆልፉባት ኑሮ እነደመቀ አያግታትም ነበር። ምክንያቱም ሲወስዷ ስትጮ ስትሰማ ወታ ልታስጠላት ትችላለች። ነገር ግን በሩን ቆልፋባት ስልኳ ቋንቋን ይዛ እንግዲህ የጎዳቻት መስሏት ከሷ የተለያዩ መረጃዎችን ማውጣትና መውሰድ ስለፈለገች ዲያን በሆነ ነገር ጠምዳ ዛ ቤት ማስወጣት ስለምትፈልግ ልክ እንዳደይ ከዛ በኋላ ነበረ እንግዲህ ፍቅርን አግተው የወሰዷት። ይህ ነገር እንግዲህ እሷን ጎድቷታል። እነሱም እንግዲህ ቤቱ ጭር በማለቱ ና ስልኩን ብቻቸውን በር ላይ ስላገኙት ወደ ውጭ ሊወጡ ነበረ ሀሳባቸው። እነ ደምቅ ጋናት የምትሆነው ብለው እንግዲህ አደይ ይዛቸው ልትሄድ ነበር። ይዛቸው ሄዳ ቢሆን ፍቅርን ብሩን ሳትቀበል ይለቁ ት ነበር ነገር ግን የሁለታቸውም ስልክ እዛ ጋር መገኘቱ ለሊዲያም ሲደውሉ አለመነሳቱ፣ ለፍቅርም ሲደውሉ አለመነሳቱ ከዛ በኋላ ደግሞ ስልኩን በር ላይ ማግኘታቸው እንደገና ወደ ቤት እንዲመለሱና ና ስለ ፍቅር ማሰባቸውን እንዲያቆም አድርጓል። ይሄ ደግሞ የሆነው ፍቅር የራሷ ተንኮል ነው። ሊዲያን ስልኳን ቀምታ ይዛ በር ላይ ባትወጣ ኑሮ የሁሉ ነገር ባልተፈጠረ ነበር። ምናልባት ሊዲያ ንስታላቸው ፍቅር ቤትና ስትላቸው ወይም ደግሞ ስለ ፍቅር የሆነ ፍንጭ ልትሰጣቸው ትችል ነበር ነገር የፍቅርንም የሊዲያንም ስልክ ይዘው ስለነበረ ስልካቸውን በር ላይ ሲያገኙት እንደገና ሀሳባቸውን ቀይረው ወደ ቤት ተመልሰው እንግዲህ ሊዲያንም ከተፈታችበት እንግዲህ ሊዲያ ያው ታንኮል ባለመስራቷ በየዋህነቷ ቤቱ እንዲከፈትላት ሆኗል፣ ማለት ነው። እነሱ ፍቅር ትኖራለች ብለው ነበር የከፈቱት። ነገር ግን ሊዲያ ብቻ ነበረች። ቆልፋባት እንደሄደችና ምንም ሳታደርጋት በር እንደቆለፈችባት ስልኳንም እንደቀማቻት ነግራቸው ነበር። ነገር ግን ያ ሁለቱ ሴቶች ተንኮለኛ ሲሆኑ ስለሆኑ ሊያምኗቸው አልፈለጉ። ምን አድርገሽ እንዴት የሚል ጥያቄ ነበር የጠየቋቸው። ከዛም በኋላ እንግዲህ ይህን ጥያቄ ካነሱላት በኋላ እሷ አለቃትም እያለች ፍቅርን ለመደባደብ ሊዲያ ብትዞር ቤቱ ሙሉ ልታገኛት አልቻለችም። ከዛ በኋላ እንግዲህ አረፍ ብላ ራሷን አረጋግታ ወደ ኤላ ቤት ነበር ሄደችው። ኤላን እንግዲህ ስታገኘው ሁሉ ነገር ረስታ ወደ ኤላ ቤት ራሴ ነው። አዲስ አለው ብላ ሄዳ ነበር። ነገር ግን እዛም ቢሆን ሌላ ራስ ምታት ነው የጠበቃት። ለምለም መታ ነበረ። ከኤላ ጋር ቁጭ ብላ እያወራች እንደነበር ነበረ ለምለም ወደ ቤት እየገባቸው እንግዲህ፣ ኤላ ደግሞ የሚወዳት ለምለም ነው፣ የልጅነት ጓደኛው ነው። ስለዚህ ስለ ለምለም ስታወራ ሁሌም መጥፎ ነገር ማውራት ትፈልጋለች። ነገር ግን እሷ ምንም አይነት መጥፎ ነገር እንድታወራ ኤላ አይፈቅድላትም ማለት ነው። ለምለም ራሷ አንድ መጥፎ ነገር ስለሷ ካወራች አፋን የምታስይዛት ልክ እንዳደ ዝም ብላ ታሳልፍ ሴት አይደለች። ሴት ነው የምታረጋት። ልትመታት ሁሉ ትችላለች እና መብቷን በጣም ነው የምታስከብረው። እኩል ለእኩል ናቸው ሊዲያና ለምለም። እኩል ለኩል ናቸው። ብትሰድባት ትሰድባታለች፣ ብትመታት ትመታታለች፣ ብትመልስላት ትመልስላታለች። አደይ ግን እየተመታችም እየተገረፈችም ጸጥ ነው የምትለው። ጸጥ ከማለቷን በላይ ምን ሆኖች ነው ሲሏት ለሰው የተደረገባትን ነገር ሁሉ አትናገርም። ይሄ ነገር ደግሞ በጣም ጎድቷታል፣ ብዙ ነገሮችን አሳጥቷታል፣ ከስራ እንድትባረር አድርጓታል፣ የሞራል ውድቀት አድርሶባታል። በጣም ብዙ ነገር ስንቶቻችንን እንደዚ አይነት ነገሮችን በራሳችን ላይ ሌላ መዘዝ የምናመጣው ዝም በማለታችን ብቻ አንዳንዴ መናገር ነገሮችን ለሰው ማዋየት የተሻለ ነገር ይኖረዋል። እንግዲህ ልክ እንዳሬ ዝም የምትል መስሏት ነበረ ሊዲያ እንግዲህ ለምለም ላይ ሁሌ የምትፈነጨው። ነገር ግን እንደዛ ልትልላት ስላልቻለች በቃ ተያይዘዋል፣ ተናንቀዋል። በቃ ከኤላ ማትረቄ ለምንድን ነው ከኤላ ራቄ፣ ለምን መጣሽ፣ እንዴት መጣሽ የሚል ጥያቄ ሁሌ እያነሳችላት ነው። ኤላ ባይፈልጋትም፣ እሷ ግን በግዴ የራሷ ለማድረግ የማታደርገው ጥረት የለም። ነገር ግን የእሷ ሊሆን አይችልም ከዚህ በኋላ ሊዲያ ለም ለምለም ላይ ምን አይነት ሴራ ልታሴር ትችላለች? እንዴት አድርጋ ከዛ ቤት ልታስወጣት ትችላለች? እንዴት አድርጋስ ነው ከኤላ ጋር ለምለምን ልታጣላት እምትችለው? ምን አይነት ሴራ ትጠቀማለች? እንግዲህ ይህንን ግምታችሁን እናንተ በኮሜንት አስቀምጡ። አዲም ወደዛ ቤት በመመለሷ ዲዲያ ራሷ ደስተኛ አልሆነች። ምክንያቱም ኤላ ጋር እንደ ስለምታያት ለምለም ጋር ሲሆኑ ደስተኛ ትሆንም። አዴ ያለች ማለት ለምለም ምናልባት እዛ ልትኖር ትችላለች፣ አዴይንም ልታግዛ ለታግዛ ስለምትችል አዴም በመመለሷ ደስተኛ አልሆነችም። ነገር ግን እየመረራችሁ ዋጡት። እናቷ እንድትወጣ አይፈልጉም። የነ ዴብ እናት አደይ ዛቤት እንድትወጣ ስለማትፈልግ ስለዚህ አደይ ዛቤት ስራዋን ትቀጥላለች ማለት ነው። ምናልባት ፍቅር መታ ነገሮችን ካላበለሻሸች አደይ ናት ያሳገተችኝ፣ እንደዚያ አስደረገችኝ ብላ ፍቅር ካልተናገረች እና ሀሳባቸውን ካላስቀየረች አደይ እንግዲህ እዛ ቤት የመስራት እድል አላት ማለት ነው። ነገር ግን ፍቅር እንደዚህ እንደዚ አይነት ነገሮችን ከተናገረች ምናልባት በትንሹም ቢሆን ሊያምኗት ይችላሉ። ምክንያቱም ከአሁን በፊት ወርቅ ሰረቀች ብላ ስላመኗት አደይ እውነታውን ስላልተናገረች አሁንም ቢሆን አደይ እውነታውን ካልተናገረች እነሱ ብር ከፍላ እንደሆነ እንደዛ ያስደረገች ካልተናገረች አሁንም አደይ ሌላ ወጥመድ ውስጥ ልትገባ ነው። በድጋሚ ዛቤል ልትባረር ነው። በድጋሚ የነዛ ሰዎች ፊት ሊገርፋት ነው ማለት ነው። ነገር ግን ቀድማ መናገር አለባት። ፍቅር አሁን ከዚህ ስትወጣ አደይ እንዳሳገተቻት ነው እንግዲህ ለእነሱ ለመናገር እያሰበች ያለችው ማለት ነው። ስለዚህ አደይ አሁንም ሌላ ጦስ ውስጥ ልትገባ ነው ማለት ነው። በአማቱልበት ነገር ላይ ባልዋለችበት ሌላ ነገር እየተፈጠረ ነው ማለት ነው። እንግዲህ ቀጣይ ክፍል ምን እንደሚፈጠር አናቅም ማለት ነው። ፍቅር ከእገታው ትለቀቃለች ወይስ አትለቀቅም? አደይ ዛ ቤት ትቀጥላለች አትቀጥልም? ለምለምንስ ሊዲያ ከዛ ቤት እንዴት ልታስወጣት ትችላለች? ግምታችሁን በኮሜንት አስቀምጡልኝ። ባይ ባይ።